ሞት ካፊር አለገባም ብለሽ ውሃ ብዬ ያገባሽ ልች ዘንድሮ ሀጅ ልትሄዱ አስባችኋል? በፍጹም እንዳትሄዱ። እህት ፎዚያ ማለት የለቀቅሽው ቪዲዮ ዓላማ ምንድን ነው? ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ። ኢትዮጵያውያን ሁጃጆች ወላሂ በጣም ነው የሚያሳዝኑት። ጃ አልሐቅ ወዘሀቀ አልባጥል አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናላችን ቤተሰቦች እንደምንከረማችሁ ዛሬም በአላህ ሱብሃነሁ ወተዓላ ፍቃድ በአዲስ ቪዲዮ ተመልሻለው የዛሬም ቪዲዮችንን በዚህ መልኩ አልነበረም ላደርገው የነበረው ግን እንዳአጋጣሚ የሆኑ ሁሉ ነገር ቪዲዮ ልቀርጽ አጀስት አድርጌ ካስተካከልኩኝ በኋላ ነው መብራት የሄደብኝ። ስለዚህ ግዴታ ቪዲዮን ወደ እናንተ ማድረስ ስላለብኝ ነው አሁን በእንደዚህ አይነት ቪዲዮ የመጣሁት ማለት ነው እና የተወሰኑ ቪዲዮዎችን ከተለያዩ ቦታዎች ላይ ሳገኛቸው ወደ እናንተ ባጋራቸው ጥሩ ነው ብዬ ነው ያመጣዋቸው። እስኪ እንመልከተው። የፈለገ በእምነት የደካማ ብሆን ብሞት ካፊር አለገባም በለሽኛ ውሃ ብዬ ያገባሽ ልጅ እህት ፎዚያ ማለት የለቀቅሽው ቪዲዮ ዓላማ ምንድን ነው? ማለት ምንድን ነው አንቺ ከዚህ የምታገኘው ጥቅማ ጥቅም ማለት ነው፣ ልዩነትን ማስፋት፣ ጥላቻን መስበክ መሰል ነገሮች የሚያስገኘው ጥቅም አሉ ብለሽ ታስቢያለሽ? ማለት በሙስሊም መካከል የሆነ ማራራቅን መፍጠሩ እኔ አግባብ ነው ብዬ በግሌ አላስብም። እየሰራሽው ያለው ነገር በፍፁም ተገቢ አይደለም። እንግዲህ የቪዲዮ ሲመጣልኝ ማለት ምንድን ነው አሁን የቪዲዮ የተሰራበት ዓላማ ምንድን ነው ብዬሽ ነው እንግዲህ የተመለከትኩት ማለት እንደዚህ የተለያየን ገና ልንለያየ አይደለም። ከዚህ በላይ ማለት ነው አሁን ባለንበት ተጨባጭ ራሱ ብዙ ነገሮችን እያጣን ነው የምንገኘው። ከዚህ በላይ የተለያየተን ደግሞ ምን አይነት ነገር እንዲፈጠር ነው ፍላጎትች ነው? በዚህ ቪዲዮች ምክንያት ደግሞ ገባኝና ፕሮፋይልሽን በደንብ ነው የተመለከትኩት እና ሁሉም ነገር ጥላቻን ማለት መለየት የሚሰብኩ ናቸው። ሙስሊሙ መካከል ማለት ነው ወደ አንድነት ወደ መቀራረብ መምጣቱ ሞራ አሪፍ ነው ብለሽ አታስብም? ማለት እንደዚህ አይነት አጀንዳዎች ሙስሊሙ ማራራቅ መከፋፈሉ አግባብ ነው እኔ አላውቅም። በቃ የሆነ ብንቀራረብ ሁሉ ቢቀራረብ በጣም ናይስ ነው ብዬ አስባለሁ። ሙስሊሙ ማለት ነው በዚህ ደረጃ መለየት የለበትም። አሁን ያለው ነገር ራሱ አያስደስትም እና ማለት ነው። እና እየሰራሽ ያለሽ ነገር ተገቢ ነው ብዬ አላስብም። ማለት ምናልባት በእውቀት በብዙ ነገር በጅኝ ትችል ይሆናል። አንቺ ምናልባት፣ ግን እኔ ብዙም ስለ አንድነት ቢወራ ነው ምርጭ እና ደስ የሚለውም እንደዛ ነው ብዬ አስባለሁ ማለት ነው። ስለዚህ አሁን የዚህ ፖስሽ አልገባኝም። እየሰራሽ ያለሽ ነገር በጠቅላላ አልገባኝም። እና በተቻለ መጠን ነገሮችን ብታስታኪ የሆነ አንድ ስለሙስላሉስ ነገሮች ቢወራ ምናምን ደስ ይለኛል። የሆነ በአንድ በሆነ ሾዎች እኮ ልዩነቶች ይችላሉ ባተረጓጉም ጉዳይ ላይ ማለት ነው። ግን ቢሆንም ግን የነዛ ነገሮች ማቀራረብና እና መነጋገር ሞር ስለ አንድነት ቢሰበክ በጣም ናይስ ነው ብዬ አስባለሁኝ። እና ስቻለች መጠን እንደዚህ ነገሮች በአሳሪ አሪፍ ነው ብዬ አስባለሁኝ። ወንድማ ምክር ነው ከአንቺ ተሽያ አይደለም። ለማንኛውም ሁላችንም ስለ አንድነት ብዙ ብዙ ሰራ ብንለፋ ናይስ ነው ብዬ አስባለሁ። አሁን ይህ ሰውዬ እያለ እንዳለው እንደተመለከታችሁት፣ አንቺ የምሰሪው ቪዲዮ አላማው ምንድን ነው ልዩነትን ማስፋት ነው ወይ የሚል ነገር ነው የተናገረው እና አንዳንድ ሰው በኮሜንትም እኛ ላይ ይህንን ተመሳሳይ የሆነ ጥያቄ ይጠይቀናል። እንደዚህ አይነት ረዶችን በምንሰራ ሰዓት ኖርማሊ ይህኛው እሷ የገለጸችበት መንገድ የሆነ ቀልድና ፌዝ ያለበት ቢሆንም ነገር ግን እኛ ጋር እዚህ ቪዲዮ በምንሰራበት ሰዓት ላይ ብዙ ሰዎችም እንደዚ አይነት ስራ የሚሰሩ ሰዎች አሉ። ነገር ግን ኮሜንት ቦክስ ላይ እየመጡ ለምንድን ነው የምትለያዩን፣ ለምንድን ነው የምትከፋፍሉን፣ ለምንድን ነው ልዩነትን የምታሰፉት አይነት ንግግሮችን ሲናገሩ እንመለከታለን እና ለዚህ ደግሞ ግዴታ ምላሽ ስለሚያስፈልገው ነው የመጣ ነው ማለት ነው። እና አንዳንድ ሰው የሆነን አካል ደጋፊ ሆኖ ሲቀርብ እነሱ አሁን ደጋፊ ምናምን ደጋፊም አይደለን ብሎ ሊያወሩ ይችላሉ። ነገር ግን ውስጣቸው የሆነን አካል ደጋፊ ነው ማለት ነው። እንደዚህ ብለው የሚናገሩ ከሆነ ምክንያቱም ምክንያቱም እነሱ ነዚያ እኛ ትክክል አይደሉም። እነዚህ ሰዎች ራቁ ብለን የምናስጠነቅቃቸው ሰዎች ራሱ ስንት ነገር እያሉ ሲሳደቡ እንደነበረ ያውቃሉ ማለት ነው። ማያውቁ ከሆነ እንሻ አላሁ ተዓላ በዚህ ቪዲዮ የተወሰኑ ቪዲዮዎችን የማሳያቸው ይሆናል። እስኪ በመጀመሪያው ቪዲዮ እንጀምርና ምን ምን እያሉ እንደሚሳደቡ እንጀምር። መቼም ይሄ እነሱ የሚናገሯቸው ንግግሮች ለእኛ ሙገሳ፣ ዝና ወይ ደግሞ የሆነ ቅቤ እየቀቡን አይደለም፣ ወይ ደግሞ የሆነ ሽልማት እየሰጡን አይደለም፤ ይልቅ ከእናንተ ከኛ ውጭ ከእናንተ ከእስልምና ውጭ የሆነ አካል ናችሁ እያሉ እየሰደቡን ነው። ራሳቸውን እንደ ሙስሊም አድርገ ቆጥረው ማለት ነው። ይህ ደግሞ ስህተት ስለሆነ እኛ ሁሌም ቀን ከሌት ይህንን ጉዳይ በማጋለጥ ላይ እንገኛለን ማለት ነው። እስኪ ምን እንደሚሉ የተወሰኑ ቪዲዮዎችን ሰምተን እንምጣ። ህዝበ ሙስሊሙን የማጥመቅ ዘመቻ ነበር አህባሽ የሚል አህባሽ ይወገዳል ስንል ኡመር ኮንበልሻ የሚባለው እዚህች ሀገር ላይ አህባሽን ልታነግስ። ስለዚህ እነዚህን ሰምታችኋል ብዬ አስባለሁኝ። እና በተለያዩ አጋጣሚዎች አህባሽ አህባሽ እንደዚህ አህባሽ እንደዚህ አህባሽ እንደዚህ ሱፍያው እንደዚህ እንደዚህ እንደዚህ የማጥረቡ እንትን እየተባሉ የተለያዩ ቪዲዮዎችን እየተመለከት ነው። ሰብስቤም አሰምቻቸዋለሁ ከዚህ በፊት ማለት ነው። ከዚህ በፊት ደግሞ በተለያዩ ምላሾችን ሰጠንባቸዋል እነዚህ ቪዲዮዎች ላይ ማለት ነው። እና እንደዚህ አይነት ንግግር በሚናገሩ ሰዓት እነሱን ምንድን ነው ማለት ነው የሚሏቸው እነሱ አንድነት እየፈጠሩ ነው እኛ ደግሞ ከነሱ ስናስጠናቀቅ እናንተ ደግሞ እየከፋፈላችሁን ነው። ይሄ የማይባልና የማይመስል ነገር ነው ማለት ነው። ስለዚህ አንተ ኖርማል ያሳይ ኒውትራል ሆነ እስኪ ምንድን ነው እየሰበከኝ ያለው ምንድን ነው ከልዩነት ውጭ እያወራኝ ያለው የምትል ከሆነ እነሱስ ምንድን ነው እያወሩ ያሉት? ልዩነት ነው እያወሩ ያሉት? ወይስ አንድ ንሆን ነው እያወሩት ያሉት? በአፋቸው አንዳንዶች ደግሞ በአፋቸው አንድ ሆን ይሉና ሌሎች መድረኮች ላይ ደግሞ ልክ ቀደም ሲል ነገበስኳቸው አይነ ንግግሮችን እየተናገሩ የሚሞልጩበት የሚሰርቡበት ሁኔታ ያለ ነው ማለት ነው። አንተ ኒውትራል ሆነ። ይሄ ከሌላው አንጻር እንኳን ስናየው እኛ ነብይ ዓለይሂ ሶላቱ ወሰላም በጥሩ ማዘዝ በመጥፎ ከመጥፎ ደግሞ ሰዎችን መከልከል እንዳለብን ነግረውናል። ከዚያም አልፎና ተርፎ የእሳቸው ኡመት ለሰባ ሦስት ተከፋፍሎ አንዷ ብቻ የጀነት እንደምትሆን በደንብ አድርገው ነግረውናል። ከእነዚህ ከሰባ ሁለቱ ማስጠንቀቅ ደግሞ ግዴታ እንደሆነ ከመጥፎ መከልከል በጥሩ ማዘዝ ምን ያህል ምንዳ እንዳለው በደንብ አድርገው አስቀምጠዋል። በአላህ ሱብሓነሁ ወተዓላም በቁርአን እንደዛው አስቀምጠዋል ማለት ነው። አንድነትን ለመከፋፈል ምናምን ተብሎ አይደለም። ከሌ እንደዚህ እንደዚህ አይነት ጥፋት እያጠፋ ነው፣ ይሄ ደግሞ እስልምናን የሚያጠፋ ነገር ነው ብሎ አንጸባርቆ መናገሩ በእስልምና ተወዳጅ የሆነ ተግባር ነው ማለት ነው። ምክንያቱም እስልምናውን የሚያጠፋ የሆነን ነገር መናገር እስከሆነ ድረስ እስልምናን የሚያጠፋ ከሚያጠፋ ነገር ማህበረሰቡን መጠበቅ እስከሆነ ድረስ ይሄ የመጀመሪያው ቪዲዮ ሲሆን ወደ ሁለተኛው ቪዲዮ አልፍላችኋለሁ። ኢንሻአላሁ ተዓላ ቀጣይ ደግሞ የምንመጣውን ቪዲዮ በቪዲዮ መልክ እንደምናደርገው ተስፋ አደርጋለሁ። እንግዲህ ካለሁበት አንጻር መብራት በጣም እያስቸገረ ስለሆነ ነው። ግዴታ ደግሞ እነዚህ ቪዲዮዎች ቀድሜ ማድረስ አለብኝ። ለዛ ነው በዚህ የመጣሁት። ሁለተኛው ቪዲዮ ደግሞ ይህንን ይመስላል። ዘንድሮ ሀጅ ልትሄዱ አስባችኋል? በፍጹም እንዳትሄዱ እንዳታደርጉት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 ይችላሉኝ ብዙ ነገራቶችን አውርተዋል። ካወራቸው ነገራቶች ግን ይህኛው ትኩረታቸውን አልሳበውም። ይኻድማሉ ብሎ የተቀመጡ ሰደርያ የተሰጣቸው ሰዎች በመጅሊሱ እናንተ በደንብ ታገለግላላችሁ ብለው ያስቀመጧቸው ሰዎች ሁጃጆች ዘንድ ሲደርሱ ልክ እንደ ጠላት ያንን ነገር አውልቀው ጥለው እኛ አንካድምም የሚሉ ከሆነ እንግዲህ በአካል እኔ ራሴ አይቼዋለሁ ነው የሚለው ይሄ ሰውዬ አብሮም ስለሚሄድ ስለሚንቀሳቀስም በየቦታው ይሄ መጅሊስ ነው። ታዲያ ለሙስሊሙ ይጠቅማል ብላችሁ የምታስቡት? ማለት እኔ ኒውትራል ለሆነ ሰው ለምሳሌ ማገናዘብ ለሚችል ሰው የሆነ ቲፎዞ ደግፎት አእምሮን የሆነ እና አካል ለመደገፍ ብሎ ብቻ የሚሮጥን ከሆነ ምንም ብትለው አይሰማ። ነገር ግን እንደዚህ አይነት ናቸው በቃ። እንደዚህ እያደረጉ ነው ሙስሊሙ ማህበረሰብ ወደኋላ ኋላ እያደረጉት ያሉት ካለበት ነገር ወደ ኋላ እንዲሆን እያደረጉ ያሉት የሚለውን ለእናንተ ነው ግልጽ እያደረግኩላችሁ ያለሁት ማለት ነው። እጅግ በጣም አሳፋሪ ተግባራቶችን ነው የሚያደርጉት በእስልምና ስም ማለት ነው። በጀለብያ በለበሰ አይደለም ፂም ባንጀረገገ በሆነማ እስካሁን ፂም ስንት ፂም ያንጀረግጋል እንዴ? ሲያጭበረብር ያየ ነው ማለት ነው። ስለዚህ ይህ አይደለም። እነዚህ ሰዎች በእስልምና ስም ሌላ ተግባር ይዘው መተው እስልምና ሊያጠፉ የመጡ ሰዎች ናቸው። ሙስሊሞችን ሊጎዱ ልክ አሁን እንዳለው ደግሞ ሰውየው ሊያንገላቱ ሙስሊሞችን ሊጎዱና ሊያንገላቱ የመጡ የሆኑ አንጃዎች ናቸው ማለት ነው። ስለዚህ እስኪ እንስማው። ነው ደግሞ መጨረሻ ላይ ማጠቃለያ ሰጥተን እንጨርሰዋለን። ግን ሙሉ ቪዲዮውን በደንብ ባትኩሮ ተመልከቱት። የሕክምናም ችግር አለ። ሐኪሞች እዛ ቦታ ላይ ሐኪሞች አሉ ተብለው ነጻ ሰርቪስ ተሰጥቷቸው ይመጣሉ። እዛ ቦታ ላይ ተከፍሏቸው ይመጣሉ። ሙሉ ወጪያቸው መጅሊስ ይችላል። ነገር ግን ለእያንዳንዱ ሰው ራሴንም አመመኝ ስትለው ዓይኔንም አመመኝ እግሬንም አመመኝ ስትለው የሚሰጥህ መድኃኒት አንድ አይነት መድኃኒት ነው፣ ማስታገሻ ይሰጥህና ይሸኝሃል። በዛ ላይ ምንጭቅጭቅ አድርገው በጣም ሰውን ወርፈው የአረህማን እንግዶች እኮ ናቸው፣ የአረህማን እንግዶች አላህ ያላቃቸው የኔ እንግዶች ያላቸውን ሰው ማንም ሰው እንደፈለቀ ሊዘረጥጣቸውና እንደፈለገ ክብራቸው ሊነካ ፈጽሞ አይገባም። ስለዚህ እዚህ ነገር ላይ አደራ እላለሁኝ።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 ተጠቅሞላቸው ነው አገልግሎትን የሚሉትና ይህን ነገር አስተካክሉ። እንግዲህ እንደተመለከታችሁት ለሕክምና ራሱ እንግዲህ እነዚህ ሰዎች እሷን የአረህማን እንግዶች ናቸው ካለውም ውጭ ራሱ እነዚህ ሰዎች እኮ በመቶ ሺዎች ነው ከፍለው ይሄዱት የሚገርማችሁ ነገር ማለት ነው በመቶ ሺዎች ናቸው አንጠባጥቦ ይሄዱት። የድሮ መጅሊስ የነበረ ሰዓት ላይ እኔ ላነጻጽርላችሁ ምናምን አይደለም፣ ምክንያቱም ሰፊ ሰዓት አነጻጽረን ቪዲዮ ሰርተናል። ቪዲዮዎቹን እየገባችሁ ማየት ትችላላችሁ። ምን ያህል ትልቅ ነገር ያደረገ መጅሊስ እንደነበረ በፊቱ ማለት ነው የአሁኖቹን በሰባ በስልሳ ሺህ ብር ምን ያህል ጠቅም እያገኙ እንደሆኑ እኔ እንዳልኳችሁ በድሮ መጅሊስ ሰዓት ሀጅ ያደረገና አሁን ደግሞ በዚህኛው መጅሊስ ሰዓት ደግሞ ሀጅ ያደረገ ሁለቱን አቆማችሁ አናግሯቸው እስኪ። የትኛው ነው የተሻለ፣ የትኛው ነው የተሻለ፣ የትኛው ነው ሳንንገላ ተሄድንበት ብላችሁ እስኪ ሳንንገላ ሳትንገላ ተሄዳችሁት ብላችሁ ጠይቋቸው እስኪ፣ ይነግሯቸዋል። ከዛም በተጨማሪ ደግሞ ሁላችንም ልናስተውለ የሚገባው አንድ ነገር አለ። አንድ አይነት ኪኒን ነው የሚሰጧቸው። ይሄ ከምን አንጻር ነው? ማስታገሻ ነገር ይሰጣቸዋል፣ ያደነዘዛቸዋል። ከዛ በኋላ አለቀ። በቃ ምን ያህል የተጫወቱባቸው እንደሚመጡ አሁን እንደውም በቅርብ ኦምራ የሄዱ ሰዎች ራሱ ወረርሽኝ እንደተጠቁ ተመልክተናል። ያው ይሄ የኦምራውን ፓኬጅ ያዘጋጀው አካል ይሄን ማሰብ ነበረበት። ብዙ ነገራቶች አሉ። ግን ከዛም አንፃር የተጠቁ ሰዎች በወረርሽኝ የተጠቁ ሰዎች የተጠቁ ሰዎች ለህልፈተ ህይወቱ ላይ የተዳረጉ ሰዎች አሉ። ከዚህ በኋላ ደግሞ ያ ወረርሽኝ ሊጠነክርም ሊሰፋም ይችላል። ከዛ በኋላ እስኪ እንግዲህ የሙስሊሙ ማህበረሰብ ምን ያህል ጉዳት እንደሚደርስበት እያሰባችሁ ኮሜንት ላይ አስቀምጡ። እጅግ በጣም ብዙ ጉዳቶች እንደሚደርሱባቸው ግልጽ ነው። ፀሐይ እየሞቀው ነው። ያው ቪዲዮውን እያረዘምከው ነው እየተባልኩኝ ስለሆነ ሰፊ ሰዓት እንደዚህ አይነት ቁም ነገር ላይ ጊዜውን ማሳለፍ የማይችል ሰው አለና፣ ብዙ ጊዜ ቪዲዮውንም የዚህን ሰው የቪዲዮውንም አልጨርሰውም እዚሁ እናቆመው እና የዛሬውን ቪዲዮችንን የምንጨርስ ይሆናል። ሁላችሁም ይህንን እየተሰማችሁን ሀሳብ ኮሜንት ቦክስ ላይ ያስቀምጡ። እንዲሰራባቸው የምትፈልጓቸው ቪዲዮዎችን ስታገኙ የቲክቶክ አድራሻችንን ሜንሽን አድርጉ። ቪዲዮውን ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከንገናኝ ጨረን ሰንበት። አሰላሙ አለይኩም ወረህመቱላሂ ወበረካቱ